ሰላም እግዚአብሔር ብዛላችሁ። በያላችሁበት ውዴ ነው መርከብ ሚዲያ ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር። መስገን በጣም ይጠፍቻለሁኝ። ያው እንግዲህ እንገባኛል። እናንተም በተለያየ መልኩ የዲመጥፈት አሳስቧችሁ የጠያቃችሁኝ ህቶችና ወንድሞች አላችሁ። እንግዲህ ክብረት ስትል ለማለት እወዳለሁኝ። በተቻለ መጠን ስቴብል በሆነ መልኩ ከእናንተ ጋር ቆይታችንን ለማድረግ እንግዲህ ጥረት አድርጋለሁኝ። ያው እንግዲህ ስላልተመቼ ነው በተለያየ ምክንያት ሊሆን ይችላል። እንግዲህ ምክንያቱ መዘርዘሩ ለእናንተ ያን ያክል ላይ ይጠቅማችሁ ይችላል። ስለዚህ ይህንን ካልኩኝ፣ በዛሬው በነሆመር ከሚዲያ ቆይታችን የምንነጋገርበት ርዕሰ ጉዳያችን ሰሞኑን በተለያየ ማህበራዊ ሚዲያ ላይ ያየ ናቸው ከዚህ ከሃይማኖት መቀየር ጋር በተገናኘ ምናልባትም ይህንን የማነሳበት ምክንያት አለኝ። እንደነ ዮኒ ማኛን የምታውቋቸው አሉ። እንደገና ደግሞ ሌሎች በዚህ በተሐድሶ እንቅስቃሴ ውስጥ እንደት አድርገው ከኦርቶዶክስ አስተምሮ በቅድስት ስላሴ ሳይቀር ትምህርት መንፈሳዊ ኮሌጅ ተምረው ወደ ፕሮቴስታንቱ ዓለም የሄዱ እህቶች ወንድሞች እንን በተመለከተም ደው ለሐሜት ሳይሆን ምንድነው ከዚህ መማር ያለብን የሚለውን ነገር በዋናነት ለይተን ይሄንን ላይ እዚህ ላይ ብቻ ትኩረት አድርገን ቆይታችንን ማድረግ ስለፈለኩ ነው በዛሬው ቆይታችን የመጣሁት አጠር ያለ ቆይታ ለማድረግ ነው እንግዲህ የምንችለው። በቅድሚያ ከዮኒ ማኛ ጋር ወይም እንግዲህ ዮኒ ማኛ በጣም ታውቁታላችሁ፣ ተጽዕኖ ፈጣሪ የሚባል ግለሰብ ነው። በግለሰብ ደረጃ ታዲያ የእሱ የእምነት መቀየር ምክንያት ማድረግ፣ በነገራችን ላይ እንደዚህ አይነት ተጽዕኖ ፈጣሪ የሆኑ ሰዎች የሚባሉ በሚዲያው ላይ የሚታወቁ የሚባሉ ሰዎች እምነታቸውን ቀይሩ ሲባል ብዙም ይወራለት ነገር ስላለ እንጂ ብዙዎች በየቀኑ በየዕለቱ ሃይማኖታቸውን የሚቀይሩ እህቶችና ወንድሞች አሉ በሚዲያ ላይ የማይታወቁ ማለት ነው። ስለዚህ ይሄንን ያነሳውበት ምክንያት የእሱ መሄድ ያን ያክል የሚደንቅ ጉዳይ አይደለም። እሱ ስለሄደ የኦርቶዶክስ ቤተክርስቲያን የሚጎልባት ወይም ደግሞ እሱ ስለመጣ የሚጨመርላት ነገር ስላለ አይደለም። ያ ሲባል ግን አንድ ሰው ከጠፋበት ዓለም ወደ ቤተክርስቲያን ሲመለስ፣ ወደ ቅድስት ቤተክርስቲያን ሲመለስ፣ በእግዚአብሔር ዘንድም በመላእክት ዘንድም በእኛም ዘንድ ሐሴት ወይም ደስታ አይደረግም አይኖርም ማለት ግን አይደለም። ምናልባት ዝርዝር ሀሳቦችን እናንሳ ከተባለ እዚህ በሉቃስ ወንጌል ላይ የተጠቀሰውን እናስታውሳለን እና አባቱ ቤት ኮብልሎ የነበረውን ባለታሪክ እናውቃለን። እና በቃኝ እንግዲህ ከአንተ ጋር መኖር አልፈልግም፣ ለእኔ የሚደርሰኝን ድርሻዬን ሀብቱን አካፍለህ ላከ ብሎት ወይም ደግሞ መሄድ እፈልጋለሁ ብሎ የነበረውን እናውቃለን። ያው እንግዲህ ይሄ የእያንዳንዳችን ህይወት የሚመለከት ነው። ከዛም አባቱ ሀብቱን ንብረቱን አካፍሎ ላከው። እሱም የተሰጠውን ንብረቱን ነው የተካፈለውን ጓደኞቹ ጋራ ከማንም ጋራ አጥፍቶ ጨርሶ፣ ያው የመጨረሻው እንግዲህ ከእሪያዎች ጋር ሳይቀር ለመመገብ እንደተመኘ እናቃለን እና በዛን ሰዓትም እንግዲህ የአባቱ ቤት ትዝ እንዳለው ወደ አባቱ ቤትም እንደት አድርጎ እንደተመለሰና አባቱም ያለምንም ቅሬታ እንዴት እንደተቀበለው መጽሐፍ ቅዱሳዊ ቃል አለ። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 15 ላይ ብንመለከት ይህን ታሪክ እናገኘዋለንና ምን ማለት ነው፣ አባት የተባለው እግዚአብሔር ነው። ከእግዚአብሔር እቅፍ የወጡ ከቤተ ክርስቲያን የወጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አታስፈልገንም ብለው የወጡ በጣም በርካታ እህቶች እና ወንድሞች አሉ። ግን ከቤተ ክርስቲያን ቷ ይዘውት የወጡት ነገር ይኖራቸዋል። እሱም ልጅነታቸው ነው። ስላሴ ልጅነት አግኝተዋል። በጣም ብዙ ነገሮችን ነው እንግዲህ ይሄ በዋናነት እናንተ አንድ ወንድ ከተወለደ በአርባ ቀኑ ሴት ከተወለደች በሰማንያ ቀኗ የሚሰጠን የስላሴ ልጅነት አለ። አንዱ የተሰጠን ሀብተ ጸጋ እሱ ነው የስላሴ ልጅነት እና እሱን አንፈልግም ብለው ከእግዚአብሔር ቤት የኮበለሉ በጣም በርካታ አሉ። የእነ ዮናስም ታሪክ ከዚህ ጋር የሚገናኝ ነው። እንግዲህ ዮናስ ሰሞኑን እንግዲህ እንዳያችሁት ሃይማኖቱን ቀይሮ ወደ ፕሮቴስታንቱ ዓለም ላይ የፕሮቴስታንቱ ዓለም በጣም የሚመች ነው። ልጁ በጣም ታክቲክ ታክቲካል ነው። ባይዘጉይ እምነቱን አምኖበት ነው አይደል? ደሞ የእሱ ሌላ ጉዳይ ነው። ቢዝነስ ተኮር የሆነ እንቅስቃሴ ማድረግም ጭምር ስለሚፈልግ ነው። ምናልባት ከራሱ አንድ ዓመት የምንሰማበትን አንድ ማስደምጣችሁ ቪዲዮ አለ። እናንተም በተለያየ ማህበራዊ ሚዲያ ተሰሙታላችሁ ብዬ አምናለሁኝ። እዚህ በፊት እንግዲህ እምነቱን ሳይቀይር በእናትና ልጁ እየማለ ሲናገር የነበረው ዮኒ ማኛ የኦርቶዶክስ ቤተክርስቲያን ለሥጋይ ነገር እንደማትመች አድርጎ ሲናገር እንደነበረ እንግዲህ ምናልባት ከራሷ አንደበት ታደምጡት የተሻለ ይሆናል ብዬ አምናለሁኝ። እስኪ በቅድሚያ የተናገረውን እናድምጥና ተመልሰን ደግሞ እንገናኛለን። ኦርቶዶክስ አላሸክላለችን። ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታደርግና ከዛ ቆሎ ትበላል። ገዳም ገብተ ቆሎ መጽሐፍ ቅዱስ ታንባለ፣ ቆሎ ትበላለ፣ መጽሐፍ ቅዱስ ታንባለ፣ ቆሎ ትበላለ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልላል፣ አምስት መቶች ይዘጋል። በቅርቡ እንዳልክ መኪና ይዛ ቪቷን ፏ ብልጭ ስትል ታያለ። እንደሰማችሁት እንግዲህ አጠር ያለ ሙቪ ነው። ኦርቶዶክስ አታሸቅልም ሲል ሰምታችኋል። አልፎ ተርፎም ወደ ገዳም ብትሄዱ ለስጋ የሚመች ነገር የለም። ቆሎ ነው የምታስቆረጥማችሁ፣ የምታበላችሁ ነው። ይህ ሲል የነበረው እና እነ እንዳልክን እንደ ምሳሌ አንስቶ ሰምታችኋል። እንግዲህ ቪት መኪና እስከ መግዛት ደርሰዋል። በአንድ ወር ውስጥ ከግማሽ ሚሊየን ብር በላይ ማግኘት የሚያስችል ነው። እንግዲህ ይሄ ፕሮቴስታንቱ አለ። ይሄ የሚሆንበት ደግሞ በተቃራኒው በዚህ በተመሳሳይ የሚታለብላቸው እነሱን ዝም ብሎ የሚከተላቸው፣ እንግዲህ ምናልባት ለቃሉ ይቅርታ ልል እችላለሁ፣ መንጋ ተከታይ ስላላቸው ነው። ሌላ ከየትም አይደለም፣ ከየትም አይደለም። ገንዘቡን የሚያገኙት ለዛ ነው። ልጁ በጣም ታክቲካል ነው ያልኳቸው፣ ቢዝነስ ተኮር የሆነ የእምነት ሺፍት ማድረግ ነው በሱ ዘንድ ያደረገው። ይሄ ኦርቶዶክሳዊ ዘንድ ሃይማኖት በገንዘብ አይቀየርም። የፈለገውን ሀብት ንብረት ባይኖረውም ገንዘብ ቢያጣ ድሃ ቢሆን ሃይማኖት ሃይማኖት ነው። ለምን ምድራዊ አይደለም፣ ዘላለማዊ መንግሥት የምንወርስበት ከእግዚአብሔር የተሰጠን ልዩ ስጦታችን ነው። በምንም የማንደራደርበት ነው። በቃ ለእኔ የማይሆን አይደለ፣ ክርስቶስ ያለው መስቀሉን ሊሸከም አይችልም። ለክርስቶስን መምሰል ማለት እንደ ክርስቶስ መሆን ማለት መስቀሉ መከራ መሸከም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ እውነት ነው እንደተናገረው መንገዷ ጠባብ ናት። እሳትና ውሃን በፊት አስቀምጫለሁ ወደ ፈለገውችን ክተት የሚለው የእግዚአብሔር ቃል እኮ እንዲሁ ዝም ብሎ የሚነገር አይደለም። ወደ ፈለገውችን ክተት ማለት ሰው የራሱ የሆነ ነጻ ፍቃድ አለው። ዮናስ ፕሮቴስታንት አለመመረጠ፣ እኛ ኦርቶዶክሳዊነት መረጥን። ይሄ ምርጫ ማንንም አያስገድደንም። ማንም በማንም ምርጫ ላይ ጣልቃ ገብቶ ይሄን ለምን አደረክ ብሎ ማለት አይችልም። ይሄ ተፈጥሯዊ እግዚአብሔር የተሰጠን፣ እግዚአብሔርም ሳይቀር የሰዎችን ነፃ ፍቃድ ማስገደድ አይችልም። በነገራችን ላይ ራሱ የፈጠረን ሳይቀር የእኛን ነፃ ፍቃድ መጋፋት አይችልም። መጻጉን ታስታውሳላችሁ አይደል? አልጋውን ተሸክሞ ሄደውን ልትድን ትወዳለህ ሆይ ነው ያለው። አልፈልግም ካለ ጥሎት የሚሄደው ነው። ባጭሩ፣ የመጻጉን ነፃ ፍቃድ መጀመሪያ መጠየቅ ነበረበት። እግዚአብሔር ራሱ የፈጠረውን ፍጥረት እንኳ እግዚአብሔር መጀመሪያ ራሱ አስፈቅዶ ነው። ይሄን ልላችሁ የፈለግኩትን ምንድን ነው እኔና እናንተ ብንሆን ሰዎችን አስገድደን ወደኛ ቤተ እምነት ማምጣት አንችልም። እንደዛ የሚባል ነገር ስለሌለ ማለት ነው። ሰው በራሱ ነፃ ፍቃድ ላይ መሰረት አድርጎ የወሰነውን ውሳኔ ወስቶ ነው በህይወቱ ይኖራል። አለቀ። ይህ ሲባል ግን የራሳችንን ቤተ እምነት እውነታውን መናገር ግን ከኛ ይጠበቃል። ዮናስ ያደረገው ገንዘብ ተኮር የሆነ የእምነት መቀየር ነው ያደረገው። እውነት ለመናገር አምኖበት አይደለም፣ እንደሰማችሁት ነው። ኦርቶዶክስ አታሸቅርም። ለምን? ጠባብ ነች መንገዷ ጾም አለ ጸሎት አለባት እንደፈለጋችሁ የምትሆኑባት ቤት አይደለች እቺን ይሄንን ሁላችንም እናምናለን ይሄ ደግሞ ለስጋ ነው የማትመቸው እንጂ ለነፍስ ትመቻለች ለነፍስ ሐሴትን ታሰጣለች ነው ዓለማዊ ነገር ሰፊው መንገድ የተባለው ደግሞ ይሄ ዝም ብሎ እንደፈለገው የሚፈነጭበት ዓለም ነው ጾም የሌለበት ስግደት ንስሐ የሌለበት እንደፈለጋችሁ የምትበሉበት የምጠጡበት እንደ እንስሳ ማለት ነው እንስሳት ጠዋት ተነስታችሁ ከብቶች ከበረታት አስወጥታችሁ ሳርታ ብሏቸው አላችሁ፣ ውሃ ታጠጡቻው አላችሁ። መከልከልም አትችሉም፣ ጽሙ ማለት አትችሉም። እንደፈለጋቸው ናቸው። እንደ አይነት ሰዎችም አሉ ነው። ባጭሩ የእንስሳነትን ህይወት የመረጡ ማለት ነው። ላለመጾም ላለመጸለይ፣ ስጋዊ ነገራቸው አሸንፏቸው ማለት ነው። እውነት ለመናገር ለመፍረድም አይደለም። ማሪስ ሀቅ ላይ አንድ ሰው በሰይጣን ተይዞ አይተኸው የማይሆን ነገር ሲያደርግ ብታየው፣ ከቻልክ ጸልይለት፣ አትፍረድበት ነው የሚለው እኛም እየፈረርን አይደለም። ዋናው ነገር ግን በዚህ ከቀጠለ አብዛኛው የፕሮቴስታንቱ ዓለም አፉን ከፍቶ የሚጠብቀው ከኦርቶዶክስ የሚመጣለትን አማኝ ነው። ይሄ የሚያመላክተን ምንድን ነው ከተባለ የኦርቶዶክስ አማኝ እምነታችን፣ ለእምነታችን ግን ያለን ግንዛቤና እውቀት በጣም የወረደ መሆኑን የሚያሳየው በነገራችን ላይ አብዛኛው የኦርቶዶክስ አማኝ በእውቀት ላይ የተመሰረተ እምነት ሳይሆን ያለው በልምድ ላይ ነው ያለው፣ ልምድ ብቻ ማለት ነው። ይሄንን ስል አሁንም እኔ ራሴን እያካበድኩኝ ከእናንተ የተለየ እውቀት ስላለኝም አይደለም። የምናያቸው በጣም የምንመለከታቸው ነገሮች ስላሉ ማለት ነው። እስካሁን ድረስ ስለ ታቦት ሰው ይጨቃጨቃል፣ ስለ ጾም ይጨቃጨቃል፣ ስለ ጸሮት ይጨቃጨቃል። በእንደዚህ አይነት መልኩ እምነቱን ደግሞ ሰው ሊኖር አይችልም። እውቀት ላይ መሰረት ያደረገ እምነት ሊኖረን ይገባል። በዚህ ዘመን ጊዜው መዋጀት ዘመኑን መዋጀት ከኛ ይገባል ከኛ ይጠበቃል። ያልን ካላደረግን እንደምታዩት ነው እየተሸረሸረ የፕሮቴስታንቱን አዳራሽ እየሞላ ያለው ኦርቶዶክሳዊ ነው። አብዛኛው ከየትም ይሄድ አይደለም ከኦርቶዶክስ የመጣ ነው። እኛ አሁን ዮኒን አንስተን በዚህ ደረጃ እናውራ እንጂ ሌላውን ተቆጥሮ የማያልቅ ቁጥራችንንም በጊዜው በየጊዜው ብትመለከቱት እየቀነሰ ነው ያለው። በነገራችን ላይ ከረንት ላይ አሁን ባለው ሁኔታ በመገደልም፣ በመሞትም፣ እምነትን በመቀየርም በተለያየ መልኩ የኦርቶዶክስ ቤተ ክርስቲያን የኦርቶዶክስ ምዕመናን እየተመናመኑ ያሉበት ነው። ምናልባት ቁጥራችን ብዙ ነው ብሎ ምንም አንሆንም ብሎ የሚያምን ሰው ካለ ይሄ በጣም ስህተት ነው። እንደ አይነት አመለካከት መቀየር አለበት። ለእምነታችን ስለ እምነታችን በደንብ ማወቅ አለብን። ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሆኖ የሚለው ቅዱስ መጽሐፍ፣ እምነታችንን ማወቅ አለብን። ስለሚስጥረ ስጋዌ ማወቅ፣ ስለሚስጥረ ቁርባን ማወቅ፣ ስለሚስጥረ ስላሴ ማወቅ፣ ስለሚስጥራት ቤተ ክርስቲያን ማወቅ፣ አምስቱ አእማደ ሚስጥራት የቤተ ክርስቲያን ታሪካችንን ማወቅ። ይሄን ይሄን ካወቅን ከተረዳን ራሳችንንም አድነን ሰዎችንም አድነን ህይወታችንን የሰመረ ማድረግ እንችላለን የሚል ነው። ዮኒ ማኛ እግዚአብሔር አምላክ ወደ ቀደመው ቤቱ እንዲመልሰው ምኞቴ ነው። ሲያድርግ የነበረውን ጥምቀት እንግዲህ ተመልከቱ። እሱን ላሳያችሁና ወደ ሌላ መልእክት ደግሞ እናልፋለን። ይሄ ያያችሁት እንግዲህ ወደ ፕሮቴስታንቱ ዓለም ሲገባ ጥምቀትን ሲጠመቅ የነበረውን ሙቪ ወይም ቪዲዮ ያሳይኋችሁ። እውነተኛው በአርባ በሰማንያ የተጠመቀባት ኦርቶዶክስ ቤተክርስቲያን የስላሴ ልጅነት ያገኘበት ማለት ነው። ድጋሚ ወደ ቅድስት ቤተክርስቲያን ቢመለስ የልጅነት ጥምቀት አይጠመቅም። ይሄ ሰው ያው አንድ ጊዜ ነው የልጅነት ጥምቀት የሚሰጠው። በእርግጠኝነት ግን አሁንም መናገር የምችለው ዮናስ የገንዘብ ጉዳይ፣ የቢዝነስ ጉዳይ ወይም ደግሞ ምንድነው የሳንቲም ጉዳይ ሆኖበት ነው እንጂ እንደሰማችሁት መጀመሪያ ላይ ያሰማኋችሁ ጓደኞቹን ወይም ደግሞ ሌሎችን እያነሳ ምን አይነት መኪና እንደሚነዱ እያለ እንዴት እንደሚሸቀለ በፕሮቴስታንቱ ዓለም ያው የምናቀው ሁኔታ ነው። በየአዳራሹ ዛሬ ነፃ የሆነ የስራ ፊልድ ቢኖር ፓስተር መሆን ነው። እኔ የተነሰች አሁን ፓስተር ልሆን ብል ተከታይ አላጣም። ይሄ ነው አሁን ፓስተሮችን ፓስተር ብለው በዘመን ሐሰኛ ፓስተሮች እንዲኖሩ ያደረጋቸው ተከታይ ነው። ይሄ ደግሞ ህዝቤ እውቀት ከማጣቱ የተነሳ ጠፋ የሚለው መጽሐፍ ቅዱስ ቃል ከዚህ በላይ ማረጋገጫ የለውም። ህዝብ በደንብ ማወቅ አለበት፣ ማን መከተል እንዳለበት፣ ምን ማድረግ እንዳለበት ማለት ነው። እንደመጣው ሁሉ እኔ ፓስተር ነኝ ባለ ቁጥር ተከታይ ማፍረት፣ አጨብጫቢ ማብዛት፣ አሜን አሜን የሚል ተከታይ እነሱም ይሄን ስለሚያውቁ ነው የህዝቡን ስለ ልቦና ስለሚያውቁ፣ ተከታይ ስለማይቸገሩ ምን አየው ነው አሁን በየመንገዱ በየቤተ ክርስቲያኑ በር ላይ የሆነ ባህታይ ላይ ብሎ ቆሞ ድንጋይ ሰንሰለት አድርጎ ቆሞ አንድ ሰው ስለ እግዚአብሔር ቃል ሲናገር ምን ያክል ሰው እንደሚከበው ታያላችሁ። ግን ቤተ ክርስቲያን ውስጥ አህዱ አብ ቅዱስ አህዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ እየተባለ ከዛ ይልቅ ለዛ ባህታይ ሰው ቆሞ ያን ነገር ያደርጋል። ይሄ ምንድነው የሚያመላክተው ካልን ሰው በሐሰተኛ ነገር ለሐሰተኛ ለተአምራት ምን ያክል ሴንሲቲቭ እንደሆነ ቅርብ እንደሆነ ነው ምልክት እንዴት አይነት እንደሚናፍቅ ነው ትውልድ የሚያመላክተው። ይሄ ደግሞ መጽሐፍ ቅዱስ የተነገረ ነው። አመንዝራ ትውልድ ምልክት እንሻል ተብሎ እንደተነገረው ክርስቶስ አይሁዶችን ምልክት አሳየን ብለውት ነበርና፣ እንግዲህ አመንዝራ ትውልድ ምልክት እንሻል የሚል መልስ ነበር የሰጣቸውና ምል ማለት ነው። እኔ ፓስተር ነኝ እኔ ነብይ ነኝ ብለው ሲናገሩ ተከታይ አያጡም። ይህንን ስለሚያውቁም እነሱ አንዱ የቢዝነስ ዘርፋቸው አድርገው ይሰሩታል ማለት ነው። ስለዚህ በጣም እናስተውል፣ ጥንቃቄ ያስፈልጋል። በዚህ የምትታለሉ እህቶች ወንድሞች ካላችሁ ጥንቃቄ ፕሊስ አድርጉ። ወንድማችን ዮናስም እግዚአብሔር ወደ ቀደመው ቤትህ ይመልስህ ለማለት ወዳለሁ የጠፋው ልጅ ታሪክን እግዚአብሔር ያንን ታሪክ ለአንተ ደግሞ ወደ ቀደመው ቤትህ እንድትመለስ የአባት ቤት እንድናፍቅህ እንግዲህ ምኞቴ ነው። ከዚህ ውጭ የምንለው ነገር ስለማይኖር ማለት ነው። በተመሳሳይ እንደዚሁ ደግሞ ሌላ አንድ ወንድም በቅድስት ሥላሴ መንፈሳዊ ኮሌጅ እንደዚሁ ተምሮ በተሐድሶ እንቅስቃሴ ውስጥ ሄዶ ወደ ጌታ ገብቼ አሁን እረፍት አግኝቻለሁ የሚል እንደዚሁም ደግሞ የሚያጭበረብርም ጭምር ነው። አንገቱ ላይ ማህተብ አድርጎ ታርጌት ግሩፖችን አታክ ለማድረግ ወይም ለማጥቃት የምጠቀምበት መንገድ ነው እያለ ሲናገር የነበረ፣ ከዚህ በፊትም ይሄን ልጅ አቅርቤላቸዋለሁ ያላቸዋለሁ ብዬ አምናለሁ። እስኪ ደግሞ በድጋሚ ብናየው የተሻለ ይሆናል ብዬ ስላሰብኩ ነው። አድምጠን እንመለስ። አሉ ሲያካይ ማህተብ አለኝ አውልቼው ለምን ከተባለ አንደኛ የጉዳይ ነገር የለም፣ ሁለተኛ ደግሞ ጥቅም አለው። ወንጌል ለምሰብከው ታርጌት ግሩፔ ይህን ሲያይ ጆሮ ይሰጣል። በደንብ ነው የሚሰጠው። እሱም ደግሞ አይቼዋለሁ በአገልግሎቱን ፍሬ ከጌታ በታች አንተ ነው ምትለኩ አደ ታርጌትን ታያለ ምን ያህል ፍሬ እያፈራው ነው ብለ የምታየው አንተ ነው። ስለዚህ በዚህ አይነት መንገድ መሄዱ ለእኛ በጣም እጅግ አትራፊው ነው። ሰማችሁት አደለ? ታርጌት ግሩፔን በደንብ አታክ ለማድረግ ይጠቅመኛል ነው። ይሄ ነው ያልኳችሁ። ሐሰተኛ ለማያት ሐሰተኛ ባህታያን የእንስላችሁ ኦተኞች እያሉም እያልኳችሁ አይደለም። ህዝቡን ታርጌት አድርጌ ባጭሩ በምን አይነት ማታለል እንዳለብኝ የሚል ነጣቂ ተኩላ ማለት ነው። አንገቱ ላይ ማኅተብ አድርጓል ግን ፕሮቴስታንት ነው። አንገቱ ላይ ማኅተብ አድርጎ ኦርቶዶክሳውያን ሲያወት ኦርቶዶክስ ነው የሚመስላቸው ነው። ባጭሩ ቅድስት ስላሴ መንፈሳዊ ኮሌጅ ድረስ ገብቶ የተማረ በነገራችን ላይ በቅድስት ስላሴ መንፈሳዊ ኮሌጅ በጣም የተሰገሰገ በጣም ብዙ መናፍቅ አለ። ይህም በድፍረት መናገር ይችላል። ከላይ ከጳጳሳት ጀምሮ እስከ ታች ድረስ ያሉ በደንብ ፊገር ሆነው የሚታወቁ አሁንማ አልፎ ተርፎ በአደባባይ ወጥተው ማንንም ምንም አድርገንም በሚል ደረጃ እግዚአብሔርን ሳያስቡ፣ እግዚአብሔርን ሳይፈሩ በድፍረት የሚናገሩ ሰዎች አሉ። እንግል ማርያም ቤዛዊተ ዓለም አትባልም እስከ ማለት ድረስ የደረሱበት ሁኔታ ማለት ነው። የምንመለከታቸው እነዚህ እንደዚህ አይነት መምህራን አባቶች የሚባሉ በኦርቶዶክስ ውስጥ ያሉ ናቸው። የሚደንቅ ነገር አይደለም። የጊዜ ጉዳይ ነው። እግዚአብሔር አንድ ቀን ጅራፉን አንስቶ እንደሚያጸዳ አልጠራጠርም። እኛ ከኛ የሚጠበቀውን ነገር ግን ማድረግ ተገቢ ነው። ወደ እግዚአብሔር መቅረብ፣ ለእግዚአብሔር የሚገባውን መስዋዕት ማድረግ ማለት ነው። እንደ አይነት ሰዊ ናቸው። ታርጌት ግሩፖችንን ምንም የጎዳይ ነገር የለም። ማህተም ማድረግ ይሄ ሲል ነው የሰማችሁት። አዎ እውነት ነው። ምንም የጎዳው ነገር የለም። የበለጠ አትርፎበታል። ይሄ የሆነው ደግሞ ምንድን ነው የእኛ ማህበረሰብ በአብዛኛው ይባል ደረጃ ከላይ በሚለበስ ነገር ስለሚታለል ነጠላ ለብሶ ቆብ ደፍቶ ካባ ደርቦ መቋሚያ ይዞ የሆነ ነገር ሲያይ መንፈሳዊ ይመስለዋል። ይሄ አንዱ ምናልባት በእንትን ልንን ተረጉመው እንችላለን። ይሄ አጉል የዋህነት አያዋጣም። ባጭሩ እውነት እኮ ነው ግን የሰዎችን የተንኮል ጥግ የት ድረስ እንደሚሄድ መረዳት አለብን። የዋሆች ብቻ መሆን የለብንም ነው ምንድን ነው የተባለው? እንደ እርግብ የዋሆች እንደ እባብ ብልሆችን ሁኑ፣ የተባለው እባብና እርግብን አስተያያቸው፣ የዋህነታችን ሲባልና ብልህነታችን ማለት ምን ማለት ነው? ክርስቲያን ብልህም ነው የዋህ ብቻ መሆን የለበትም። እኛ አሁን የዋህነቱን ብቻ ይዘን ከሄድን የመጣው ሁሉ ይነዳናል ማለት ነው። ይሄ ደግሞ ትክክል አይሆንም። የምናየውም ለዛ ነው። በዚህ ፍጥነት ዝም አሁን ልብ ብላችሁ ተመልከቱ። በነገራችን ላይ ኢትዮጵያ ውስጥ በአንድ ወቅት አምና ላይ ይመስለኛል አንድ ጥናት እያየሁኝ፣ የኦርቶዶክስ ቁጥር በጣም በከፍተኛ ቁጥር እየቀነሰ የእስልምናው ኦልሞስት ስቴብል ነው ያና ክል ምንም ለውጥ የለው የፕሮቴስታንቱ ግን በከፍተኛ ቁጥር እየጨመረ እንደሆነ አንድ ሪፖርት እያየሁ ነበረ። የኦርቶዶክስ እየቀነሰ የፕሮቴስታንት ጨመረ። ይሄ የሆነበት ምክንያት ምንድን ነው ካላችሁኝ፣ ያው ታውቃላችሁ፣ አብዛኛው ኦርቶዶክስ ነው ወደ ፕሮቴስታንቱ አለም የሚሄደው። ለምን ከተባለ ደግሞ በቃ ስንፍና መጾም፣ መጸለይ በቃ የሥጋዊ ነገር ድክ መስላለብን ማለት ነው። ጥንቃቄ እናደርግ እንደነውናስ በ በኦርቶዶክስ ቤተክርስቲያን በገዳም ስትሄዱ ቆሎ ነው የሚበላው ብሏል። አዎ እውነት ነው። ይሄና እናፍርበትም። ሰው መንፈሳዊ ጉልበቱ ሲበረታ ቃሬ ስጋው ለፍቃደ ነፍሱ ሲገዛ ምግብ ምኑም አይደለም። የሰው ልጅ እንደውም እኮ የተፈጠረው እንደውም ከቆሎም እኮ እኮ ያቆሙ አባቶች ቆሎ አይደል እንዴ ምግባቸው የእግዚአብሔር ቃል ብቻ የሆነ የሰው ልጅ እኮ የተፈጠረው ለምስጋና ነው አይደል እንዴ? ይህ ሲባል ስጋዊ ፍላጎታችን ስጋዊ ምግብ አያስፈልግም ማለት አይደለም። ቆሎ በመንፈሳዊ አይን ስንመለከተው እንደውም ትልቅ ምግብ ነው። በነገራችን ላይ አባቶቻችን የስጋ ፍላጎታቸውን ለነፍስ ፍላጎታቸው ካስገዙት በኋላ አታስታውሱም እንዴ አናንያ እና አዛርያ እና ሚሳኤል አሙክደነጾር በዱራ ሜዳ ባቢሎን በወረዱ ጊዜ አንጾም አንበላም ብለው በዛ በዩኒቨርሲቲ ወይም በኮሌጅ በዘመኑ ቋንቋ ሲማሩ የዛ የትምህርት ቤቱ አስተባባሪ ስጋውን ብሉ፣ ጠጁን ጠጡ ብሎ አቅርቦላቸው እምቢ አሉት። እንደዚህ ከሆነ ተከሳላችሁ፣ ከከሳችሁ የኔ የበላይ ደግሞ ለምን ከሱ ብሎ እያበላቸው እያጠጣቸው አይደለም ለነሱ የተበጀተውን በጀት አንተ እየወሰድከው ነው ተብዬ እቀጣለሁኝ አላቸው። አይቶ ለኛ ደዛ እንሆንም፣ ካላመንከን ፈትነን ብለውት እኮ ሌሎቹ ተማሪዎች ጮማ እየቆረጡ ጠጅ እየጠጡ እያወራረዱ እነሱ ግን ቆሎ ሲመገቡ ነበር አይደል እንዴ። መጨረሻ ግን ከስንት ቀን በኋላ እነኛ ስጋ የበሉትና ቆሎ የበሉት ሁለቱም በንጉሱ ፊት ሲቀርቡ እነዚህ ቆሎ የበሉት አምሮባቸው ተውበው ነበር አይደል እንዴ። አያችሁ ሚስጢሩ ዝጋ አይደለም። ቆሎ ከመብላትና ካለመብላት አይደለም። ትልቁ ሚስጥር አለው። መንፈስ ቅዱስ ሀብተ እግዚአብሔር ሀብተ መንፈስ ቅዱስ ከናንተ ጋር ከሆነ ውበት እግዚአብሔር ነው ነው ቆሎ ወይም ስጋ አይደለም። ዮናስ የተናገረው ያንን ነው። ዮኒ ማኛ ማለት ነው። መጽሐፍ ቅዱስ ያለውን ዮናስ አይደለም፣ በአሳነባሪ ውስጥ ያለውን ዮናስ አይደለም። እንግዲህ ያው ስም ስም አይከለከልም። ስለዚህ ቆሎ መብላት ኦርቶዶክሳዊነት፣ የጽርቅ መንገር ነው፣ የመንፈሳዊነት መለኪያ ነው። ፍቃደ ስጋ ለፍቃደነስ ማስለክ ማስገዣ ነው። ይሄ የምናፍርበትም አይደለም የምንመካበት ነው። ስጋቸውን ማሸነፍ ያቃታቸው ሰዎች በእንደዛ አይነት መልኩ ስለ ኦርቶዶክስ ቢናገሩ የሚደንቅ ነገር አይደለም። ለማለት ያክል ነው። የነበረን ቆይታ ይሄን ይመስላል። በድጋሚ በሌላ ሐሳብ እና በሌላ ርዕሰ ጉዳይ ተመለስ እስከምንገናኝ መልካም ቆይታ እንዲሆላችሁ መኛለሁኝ። በድጋሚ አሁንም እስከምንገናኝ ቸር ቆየን። አመሰግናለሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ለውድገቴ ቤተሰቦቼ በተለይም በአባቴ በኩል የካህናት ቤተሰቦች ናቸው። ስለዚህ እኔም በኦርቶዶክስ ቤተክርስቲያን ውስጥ ባለው ትምህርት የመሳተፍ እድል ነበረኝ። ስለዚህ በነበረው የቴዎሎጂ መርሃ ግብር በቅድስት ስላሴ መንፈሳዊ ኮሌጅ እዛ በዲግሪ መርሃ ግብር ተምሬ የተለያዩ አድባራት ላይ በመሄድ ቃለ እግዚአብሔርን በማካፈል ያኔ በገባኝ መጠን የእግዚአብሔርን ቃል በመናገር በማስተማር አገልግሎት ላይ ነበር የነበርኩት። እንግዲህ ወደ ጌታ የመጣሁበት አጋጣሚ በታድሶ እንቅስቃሴ ውስጥ ነው። በታድሶ እንቅስቃሴ ውስጥ የሚያገለግሉ የነበሩ ወንድሞች በሚጽፏቸው ጽፎች እነሱን በማንበብ ነው ወደ ጌታ ለመምጣት የቻልኩት። እዛ ላይ የነበሩት አንዳንድ ሃሳቦች ጥያቄ ፈጠሩብኝና እነሱን የማግኘት እድል አጋጠመኝ። ከነሱ ጋራ ማውራት ጀመርኩ። ከዚ በኋላ ደግሞ ወደ ቅድስላሴ መንፈሳዊ ኮሌጅ ገብቼ እዛ የነበረውን ትምህርት እና በፊት የተማርኩት ትምህርት በጣም ይለያይ ነበር። እዛ የነበሩትን ኮርሶች የተማርኩትና ቴዎሎጂ ውስጥ የነበረው ትምህርት ፈጽሞ ይለያይ ነበር። ሞር ሰንበት ትምህርት ቤት ውስጥ የሚሰጥ ትራዲሽናል ቤዝ የሆነ ትምህርት ነው። ቴዎሎጂ ግን ስንገባ ከትራዲሽናል ወጥተን ኢንተርናሽናል ያለውን ሀሳብ ማወቅ ጀመር። ትክክለኛው የመጽሐፍ ቅዱስ ትምህርት ምንድን ነው? እሱ ብቻ ሳይሆን ኦርቶዶክሳዊ ራሱ ትምህርት ምን ነበር የሚሉትን ሀሳቦች ከጓደኞቼ ጋራ ጥያቄ ያነሳ እንነጋገር ነበር። በሰንበት ትምህርት ቤትም ስንማር የነበረው ነገር ምንድን ነው? በቃ በዶግማ አንድ እንደሆንን በስርዓት ብቻ በተለየ መንገድ ነው እንጂ የምንለያየው መሰረታዊ በሆኑ ጉዳዮች ላይ አንድ እንደሆን ነበር ማውቁ። እንግዲህ ታቦ ትልቅ ኢሹ ነው አይደል? እንደ ቀላል የሚታይ ጉዳይ አይደለም ይህ ትልቅ የሚባለው ነገር በህንድ ቤተ ክርስቲያንና በኮፕቲክ ቤተ ክርስቲያን እንደሌለ ስናውቅ ትልቅ ጥያቄ ፈጠረብን ማለት ነው።